ሞተር መደረግ ያለበት ጥንቃቄ ምንድነው? ምርጫ አንድ ሞተር ከመነሳቱ በፊት በቂ ውሃና ተገቢ ውፍረቱን የጠበቀ የሞተር ዘይት መኖሩን ማረጋገጥ። ምርጫ ሁለት በውሃ የሚቀዘቅዙ ሞተሮች ላይ በቂ ውሃ ብራዲያተር ውስጥ መኖሩን ማረጋገጥ። ምርጫ ሶስት ሞተር እንደተነሳ ነዳጅ እየሰጡ አለማሞቅ። ምርጫ አራት ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር 2 አንድ አሽከርካሪ መኪና ለማስነሳት መጀመሪያ የሚያደርገው ምንድን ነው? ምርጫ አንድ ማርሽ ማስገባት። ምርጫ ሁለት ቁልፍ አስገብቶ ማስነሳት። ምርጫ 3 ማርሽን ዜሮ ላይ ማድረግ ምርጫ አራት ሁሉም ስተት ነው። የዚህ ጥያቄ ትክክለኛው መልስ ምርጫ ሶስት ነው። ጥያቄ ቁጥር ሶስት በሞተር ውስጥ የሚፈጠረውን ሙቀት ለመቀነስና ለማስወገድ የምንጠቀመው የትኛው ነው? ምርጫ አንድ በውሃ ማቀዝቀዝ ምርጫ ሁለት በአየር ማቀዝቀዝ ምርጫ 3 በፍሬም ዘይት ምርጫ 4 ምርጫ 1 እና ምርጫ 2 መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 4 የማለስለሻ ክፍል ጥቅም ያልሆነው ምርጫ 1 ለማለስለስ ይጠቅማል። ምርጫ 2 ለማቀዝቀዝ ይጠቅማል። ምርጫ 3 ለማጽዳት ይጠቅማል ምርጫ አራት ሰበቃን ለመጨመር ይጠቅማል። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው ጥያቄ ቁጥር አምስት በኤሌክትሪክና በጋዝ ምክንያት የሚነሳውን እሳት ለማጥፋት የምንጠቀምበት መሳሪያ ምርጫ አንድ ካርቦን ዳይኦክሳይድ ምርጫ ሁለት ድራይ ፓውደር፣ ምርጫ ሶስት ድራይ ፓውደርና ካርቦን ዳይኦክሳይድ፣ ምርጫ አራት ፎም። የዚህ ጥያቄ ትክክለኛው መልስ ምርጫ ሶስት ነው። ጥያቄ ቁጥር ስድስት ዘወትር ተሽከርካሪውን ከማስነሳታችን በፊት አሽከርካሪው ማድረግ የሚገባው ጥንቃቄ፣ ምርጫ አንድ የሞተር ዘይት ማየት ምርጫ ሁለት የፍሬን ዘይት ማየት፣ ምርጫ ሶስት ውሃ በትክክል መኖሩን ማረጋገጥ፣ ምርጫ አራት ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር ሰባት የተሽከርካሪ ተሸካሚ ክፍሎች ሆነው ተሽከርካሪው በወጣ ገባ መንገድ ላይ እንቅስቃሴው ምቾት እንዲኖረው የሚያደርጉ ክፍሎች የትኞቹ ናቸው? ምርጫ አንድ ሾክ አብዞርቨር እና ስፕሪንግ። ምርጫ ሁለት ቦዲ። ምርጫ ሶስት ጎማዎች። ምርጫ አራት መልስ አልተሰጠም። የዚህ ጥያቄ ትክክለኛው መልስ ምርጫ አንድ ነው። ጥያቄ ቁጥር ስምንት የውሃ ፓምፕ ቺንጋ በትክክል ካልተገጠመ የሚያስከትለው ተጽዕኖ በየትኛው አካል ላይ ነው? ምርጫ አንድ በውሃ ፓምፕ ምርጫ ሁለት በጀነሬተር ምርጫ ሶስት በቬንትሌተር ወይንም ፋን ምርጫ አራት ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር ዘጠኝ የሞተር ማስነሻ ቁልፍ አገልግሎት የሆነው የቱ ነው? ምርጫ አንድ ሞተር ለማስነሳት ወይንም ለማጥፋት፣ ምርጫ ሁለት ኤሌክትሪክ ወደ ሌሎች የኤሌክትሪክ ክፍሎች ለማስተላለፍ ወይም ለማቋረጥ፣ ምርጫ ሶስት መሪ ለመቆለፍ፣ ምርጫ ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር አስር የሚንቀሳቀስ ተሽከርካሪ ለማቆም መጀመሪያ የሚከናወን ተግባር የትኛው ነው? ምርጫ አንድ ማርሽ መቀየር፣ ምርጫ ሁለት መስታወት ማየት ምርጫ 3 ፍሬቻ ማሳየት ምርጫ 4 በባለ ሁለት አቅጣጫ መንገድ ላይ መስመር ወደ ቀኝ መለወጥ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 11 ማንኛውም አሽከርካሪ ለአጭር ወይም ለረጅም ጊዜ ተሽከርካሪን ከሌላ ተሽከርካሪ በተቃራኒ ወይንም አንጻር ማቆም የሚከለከለው የመንገዱ ስፋት ምርጫ 1 ከ20 ሜትር በላይ ከሆነ፣ ምርጫ 2 ከ30 ሜትር ክልል በላይ ከሆነ፣ ምርጫ 3 ከ50 ሜትር ክልል በላይ ከሆነ፣ ምርጫ አራት መልሱ አልተሰጠም። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር 12 የቤት አውቶሞቢል ከከተማ ክልል ውጪ አንደኛ ደረጃ አውራ መንገድ ላይ በሰዓት ምን ያህል ፍጥነት ማሽከርከር ይችላል? ምርጫ 1 80 ኪሎ ሜትር፣ ምርጫ 2 140 ኪሎ ሜትር፣ ምርጫ 3 70 ኪሎ ሜትር፣ ምርጫ 4 መልስ አልተሰጠም። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር 13 በምሽት ጊዜ ጭነትን የሚያጓጉዙ ተሽከርካሪዎች የተጫነው ጭነት ከተሽከርካሪው ፊት ወይም ኋላ ትርፍ ሲኖረው ሲሆን ሸራ ምርጫ አራት ክራንክሻፍት። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር 18 ተሽከርካሪዎች ከፍተኛ ጭነት ጭነው ዳገት ለመውጣት፣ ምርጫ አንድ በአራተኛ ማርሽ ይጠቀማሉ። ምርጫ ሁለት በአንደኛ ማርሽ ይጠቀማሉ። ምርጫ ሶስት በሶስተኛ ማርሽ ይጠቀማሉ። ምርጫ አራት በአምስተኛ ማርሽ ይጠቀማሉ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 19 የነዳጅን ፍጆታ ለመቀነስ ምርጫ 1 የጎማዎችን የአየር መጠን ማስተካከል፣ ምርጫ 2 በተጨናነቀ መንገድ ያለማሽከርከር፣ ምርጫ 3 የነዳጅ አስተላላፊ ክፍሎችን በንጽህና መያዝ ምርጫ አራት ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 አራት ነው። ጥያቄ ቁጥር 20 በትራፊክ ደሴት ዙሪያ ያሉ ተሽከርካሪዎችን የሚያስተላልፉት ምልክቶች ምርጫ አንድ የሚያስጠነቅቁ ናቸው። ምርጫ ሁለት የሚከለክሉ ናቸው። ምርጫ ሶስት መረጃ ሰጪዎች ናቸው። ምርጫ አራት የሚያስገድዱ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው ጥያቄ ቁጥር ሀያ አንድ የናፍታ ሞተር ተሽከርካሪ ሞተርን እንደ ቤንዚን ሞተር ተሽከርካሪ በቀጥታ ለማስነሳት የማይቻለው ለምንድን ነው? ምርጫ አንድ ለማስነሳት ቁልፍ ስለሚያስቸግር። ምርጫ ሁለት ለማስነሳት በቅድሚያ ሞተሩን ማሞቅ ስለሚያስፈልግ። ምርጫ ሶስት የተቆለፈው መሪ ቶሎ ስለማይከፈት። ምርጫ አራት የነዳጅ መስጫ ፔዳል ስለማይታዘዝ። የዚህ ጥያቄ ትክክለኛው መልስ ምርጫ ሁለት ነው። ጥያቄ ቁጥር ሃያ ሁለት አንድ ተሽከርካሪ ለመቅደም ከተፈለገ ሊደረግ የሚገባው ቅደም ተከተል ምርጫ 1 ለመቅደም በግራ በኩል መሆኑን መገንዘብ፣ ምርጫ 2 ሶስተኛ ተደራቢ ሆኖ መቅደም ክልክል እንደሆነ ማስተዋል፣ ምርጫ 3 ለመቅደም የተከለከለ ስፍራ እንዳልሆነ መረዳት፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 23 ለረጅም ሰዓት ሲሰራ የቆየን ሞተር ወዲያውን ማጥፋት ተገቢ አይደለም፣ ምክንያቱም ምርጫ አንድ የኢንጂኑን የአገልግሎት ጊዜ እንዲረዝም ስለሚያደርግ ምርጫ ሁለት የሞተርን የሙቀት መጠን ወደ ኖርማል ሙቀት ደረጃ እስኪደርስና ኢንጂኑ እንዳይነክስ በሚኒሞ ማሰራት ለደህንነቱ ጥሩ በመሆኑ ምርጫ ሶስት የዘይትን ብክነት ለመቀነስ ምርጫ አራት ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ አራት ነው። ጥያቄ ቁጥር ሃያ አራት አንድ የተበላሸ ተሽከርካሪ በሌላ ተሽከርካሪ በሚጎተትበት ጊዜ መካከላቸው ያለው ርቀት ምርጫ አንድ ሶስት ሜትር መሆን አለበት። ምርጫ ሁለት አምስት ሜትር መሆን አለበት። ምርጫ ሶስት ሁለት ሜትር መሆን አለበት። ምርጫ አራት አራት ሜትር መሆን አለበት። የዚህ ጥያቄ ትክክለኛው መልስ ምርጫ አንድ ነው። ጥያቄ ቁጥር 25 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ከቆመበት ተነስቶ ለመሄድ፣ ምርጫ ሁለት ወደ ቀኝ ለመታጠፍ፣ ምርጫ 3 ከፊት ያለውን መኪና ለመቅደም፣ ምርጫ 4 ምርጫ አንድ እና ምርጫ 3 መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 26 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ በሁለቱም አቅጣጫ ማሽከርከር የተከለከለ ነው። ምርጫ 2 ከአንድ አቅጣጫ ማሽከርከር የተከለከለ ነው። ምርጫ 3 መንገድ ለሁለት መከፈል የሚጀምርበት ምርጫ አራት የከተማ ክልል ወሰን መጨረሻ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 27 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ተከፋች ድልድይ ስለሚያጋጥምህ ተጠንቅቀህ ንዳ። ምርጫ 2 መዝጊያ ያለው የባቡር ሐዲድ መስመር ስለሚያጋጥምህ ተጠንቅቀህ ንዳ። ምርጫ 3 መንገዱ ዝግ ነው። ምርጫ አራት መንገዱ ለጊዜው ዝግ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ ሁለት ነው። ጥያቄ ቁጥር 28 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ሕፃናት የሚበዙበት አካባቢ ስለሆነ በጥንቃቄ አሽከርክር። ምርጫ ሁለት እግረኞች የሚያቋርጡበት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ 3 ወደፊት የህፃናት መጫወቻ ቦታ አለ። ምርጫ 4 መንገድ ቀያሽ አለ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ተነው ጥያቄ ቁጥር 29 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሁለቱም አቅጣጫ ማሽከርከር የተከለከለ ነው። ምርጫ ሁለት ፊት ለፊት ወደ ግራ ብቻ የሚያስኬድ መንገድ አለ። ምርጫ ሶስት ባለ አራት አቅጣጫ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ አራት ወደ ቀኝና ፊት ለፊት የሚያስኬድ መገናኛ መንገድ። የዚህ ጥያቄ ትክክለኛው መልስ ምርጫ ሶስት ነው። ጥያቄ ቁጥር ሰላሳ የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሰዓት ከ50 ኪሎ ሜትር በታች ማሽከርከር አይቻልም። ምርጫ 2 በሰዓት ከ50 ኪሎ ሜትር በላይ ማሽከርከር አይቻልም። ምርጫ 3 የዝቅተኛ ፍጥነት ገደብ ወሰን መጨረሻ። ምርጫ 4 የከፍተኛ ፍጥነት ገደብ ወሰን መጨረሻ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 31 የሰው ልጅ ባሕሪ የውርስና የአካባቢ የጋራ ውጤት ነው። ምርጫ 1 እውነት። ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 32 የባትሪ ውሃ በትነት ምክንያት ቶሎ ቶሎ የሚያልቅ ከሆነ የጀነሬተር ወይም የዲናሞ መበላሸት ሊሆን ይችላል። ምርጫ አንድ እውነት ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ አንድ ነው። ጥያቄ ቁጥር ሰላሳ ሦስት ሞተር ከተነሳ በኋላ በችንጋ አማካኝነት በመሽከርከር የኤሌክትሪክ ኃይል የሚያመነጭ ስታርተር ሞተር ይባላል። ምርጫ አንድ እውነት። ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ ሁለት ነው። ጥያቄ ቁጥር 34 ሞተር ሰርቪስ በተደረገ ጊዜ የሞተር ዘይት ፊልተር መለወጥ ወይም ጸድቶ መገጠሙን ማረጋገጥ ይገባል። ምርጫ አንድ እውነት። ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ አንድ ነው። ጥያቄ ቁጥር 35 ለሕፃናት የትራንስፖርት አገልግሎት እየሰጠ ያለ አሽከርካሪ የተሽከርካሪውን በር መቆለፉን በትክክል ማረጋገጥ ይገባዋል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ አንድ ነው። ጥያቄ ቁጥር 36 አንዳንድ ተሽከርካሪዎች የመሪ አጠቃቀማቸው በዘይት የሚሰራ ሲሆን የእነዚህ ተሽከርካሪዎች አሽከርካሪዎች በየጊዜው የመሪ ዘይቱን መጠን ሊቆጣጠሩት ይገባል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 37 ተጠጋግቶ ማሽከርከር ለአደጋ መፈጠር ምክንያት ሊሆን አይችልም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 38 አሽከርካሪዎች በሚያሽከረክሩበት ጊዜ ከፊት ከኋላ ከቀኝና ከግራ ያሉትን ተሽከርካሪዎች ጠብቆ ማሽከርከር ይኖርባቸዋል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 39 ቁልቁለት ለሚወርዱ ተሽከርካሪዎች ቅድሚያ መስጠት ከአንድ አሽከርካሪ የሚጠበቅ ስነ ምግባር ነው። ምርጫ 1 እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ ሁለት ነው። ጥያቄ ቁጥር አርባ የሞተር ጉልበት ከሚቀንስባቸው ምክንያቶች ውስጥ አንዱ የባትሪ መድከም ነው። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ ሁለት ነው። ጥያቄ ቁጥር 41 የተሽከርካሪን ጎማ ማዟዟር ወይም ማቀያየር ማለት አንድን ጎማ በአራቱም እግሮች በማዘዋወር መጠቀም ማለት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 42 የትራንስፖርት ሕግና ደንብ ከሆኑት ጉዳዮች አንዱ የመንገዶችን አቅጣጫ ማመልከት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 43 ከመጋቢ መንገድ ወደ ዋናው መንገድ የሚገባ አሽከርካሪ ቆሞ ቅድሚያ መስጠት አለበት። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ የትክክለኛው መልስ ምርጫ አንድ ነው። ጥያቄ ቁጥር 44 የማሽከርከር ስህተት ተፈጽሞ አደጋ ባይከሰትና ያም ስህተት ቢደጋገም ባህሪው ተፈጥሯዊ ስለሚሆን ስህተቱን መቆጣጠር አይቻልም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 45 ዲስትሪቢዩተር ካፕ በትክክል መገጠሙንና አለመሰንጠቁን መከታተል ለእሳት አቀጣጣይ ክፍሎች መደረግ ያለበት ጥንቃቄ ነው። ምርጫ አንድ እውነት ትክክለኛው መልስ